እንደምን አደራቸው እግዚአብሔር ይመስገን። እስኪ ክርስቲያኖች እስኪ አንድ ቪዲዮ ልጋብዛችሁ። ቪዲዮን ታዩና ኮሜንት ላይ እናንተ ትጽፋ ላችሁ ግን እውነተኛ ኢትዮጵያውያን እውነት ሰዎች ነን ከምሬ ነን ናችሁ እውነተኛ ሰዎች ነን ግን እንደዚህ በሰው ልጅ ላይ እንደዚህ አይነት ግፍ እንደዚህ የሰው ልጅ ካለ መኖር ወደ መኖር እንደዚህ እውነት ይህን የምታደርጉ ጠንቋዮች ይህን የምታደርጉ ደብተራዎች እውነት መድኃኒዓለም ኢየሱስ ክርስቶስ ልቦናችሁን ይመልስ። አጋንንትን እየሳባችሁ እንደዚህ የሰውን ልጅ እንደዚህ የምታደርጉ እውነት በሰማይ ደጅ እግዚአብሔር ይፈርዳችኋል። በእውነት ግን ትክክለኛ እውነት እናንተ ሰዎች ናችሁ የምታደርጉ በጓደኛችሁ ላይ እንደዚህ አይነት የምታደርጉ እውነት እናንተ ሰዎች ናቸው። ይችላልም መቶ አመት ለማትኖሩት ረተው ኢትዮጵያውያን ተው፣ ተው! በፍጹም እንደዚህ አይነት ግፍ እንደዚህ አይነት ግፍ መሰሩ አከኝ በአምስት አመታችን ተገናኘን እና ወደዚያ ታስፈጋጋኛለህ እንዴ አታስፈጋጋኛ። በአምስት አመታችን እኮ ነው የተገናኘነው። የት አዞርከው? አዋሽ አዋሽ መልካሳ መስኖ ስራ ወሰድኩት። ሰይጣ ናጋሪ መተት መተት ልብሱን አስወለቀው። ምን ያግለታል? ልብስ ምን ያግለታል? ድሮም የአጼማም እኮ ነው ሲያሳድደን የከረመው። ታ ስሙን ታውቀዋለህ። አምስት ል አምስት ነው። የት አዞርከው? አዋሽ አሰላ፣ በቆጂ፣ ሁሩታ እስከ ይተያ። በቃ ከተማውን ዞር ነው ምንድን ነው እሺ አዞርከው። አዎ፣ ዞርን በቃ። ብዙ ዞን ዞን ዞን። ትናንትና አንድ የሞተ ሽማግሌ ይዞኛል። አልመጣም። ባለቀ ሰዓት ምን ልታደርገው ነበር? እኔ ልገለው ነበር። ልብሱን የታ ተጣልከው? ልብሱ የታል? ወንዝ ነበርን እኮ ከሰው ጋር ካንድ ሰውዬ ጋ መጣን፣ ወንዝ ወሰድነው። ሰው የዚህ ሲዞር ሲገባ እሱ ጠፋ፣ ወንዝ ሄደ። ወንዝ ውስጥ ቆየን በቃ። ይሄ አቦ የጺማሙ በዚህ በጺሙ በላን ነጀን። ምን እናክ እርቃኑን አመጣ ነው ስምትናክ ለበለብ እኛ እፍረት እኮ የለንም እኛ እፍረት የለንም። እርቃኑን እርቃኑን አመጣ ነው ያውጥን ድሮ ማራቁቶ የለም አዳምን ያራቆት ቆን ታደን እንዴ ታውቀዋለህ። እያወቅኸው ታዲያ ለምን ትቀባጥራለህ? ለምን ትቀባጥራለህ? ታውቀዋለህ። ካንተ የሚያመልጥ ምንም ነገር ፍንክት ልውልጥ የለም ሰይጣና ጋንተ እኔ በእንጀራ የገባው መተት ነኝ። ሴጣን ነኝ። እንጀራ በእንጀራ በንጀራ። ስንት አመት ነው ከገባበት? አሁን ሶስተኛ አመታችንን ይዘናል ከገባ ልተመረክ ተመርከክ እራቁቱን ነው ያመጣው። ለብሰው ያበዱ ደግሞ አሉ ብዙ ናቸው። አንደኛውን እኮ እንደዚህ፣ ይሄኛው ይሻላል። ለብሰው ያበዱት በጣም ብዙ ናቸው። በጣም በመንፈሳዊውም አለም እንደዛው ለብሰው ያበዱ አሉ። ነፍሳቸውን ጥለው የሰው ነፍስ የሚያጠፉ ነፍሳቸው ጠፍቶ የሰው ነፍስ ጨምረው ጨምረው ጨምረው የሚያጠፉ እንዲያብድ የሚያደርጉት እኮ ለብሰው ያበዱት ናቸው። ይሄኛው የራሱን ልብስ ነው ያወለቀው፣ እነዛ ግን የብዙ ሰው ነፍስ ነው የሚያወልቁት። የእነሱ ጠፍቶ የእነሱ ጠፍቶ የብዙዎችን አጥፍተው ለማጥፋት ኖሮ የሚሞቱ ጥቂቶች አይደሉ። የተመተትከው በጠንቋይ ነው በደፍተራ ብዙ ጠንቋዮች አሉ። አዋሽ መልካሳ ላይ ወደ ሰውደሬ መዞሪያ ሰውደሬ መዞሪያ አንድ ቦሩ የምትባል ወንዝ አለች። እዛ ይገበራል፣ ይበላል፣ ይጠጣል። በሚካኤል በ12 እዛ ውስጥ ሰንጋ ከነነፍሱ ይጣላል። ሁሉ የኛ ጥበብ ና የኛ ስራ ነው። እሱ ልጅ ደግሞ እዛ መስኖ ነበር የሚሰራው ልጁ ማለት ነው። መስኖ ይሰራል። ቲማቲም ና ሽንኩርት ልማት ነው የሚሰራው ጥሩ ተለውጦ ደህና ገንዘብ እየያዘ ነበረ። የገዛ ጓደኛው ነው በመቶ ሰማንያ አንበረከከው። እናንተ ባትገቡ ይንበረከክ ነበር። አይንበረከክም፣ ጎበዝ ጸላይ ሆኖ ነበር። በልባት ነውጣ ከእግሩ ከእግሩ ጀመረ ቦታ ውጣ፣ ከልቡስ አፍላይ ውጣ፣ አፍላይ

በወላዲት አምላክ ስም በወላዲት አምላክ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ባቡዬ ገብረ መንፈስ ቅዱስ ስም ባቡዬ ገብረ መንፈስ ቅዱስ ስም። ተራ ነው እኮ የምልህ ባቡዬ ገብረ መንፈስ በአምስትም በላቸው፣ ስማቸው ይቅር። በአምስትም በላቸው። እሺ ምን በላቸው? በቃ በአምስት በአምስት ምን፣ ሁለተኛ እንዳንመለስ በአምስት ስም ይባላል። እና ታዲያ ስማቸውን ከጠራነው ስንት አመት እሳቸው ገስተቱ አሰው ባቡይ ገብረ መንፈስ ቅዱስ ባቡይ ማንስ ኢዮፕታ ምራት ኢዮፕታ ምራት ወደዚህ ታያለ። አዎ ልብስ የት አለ ታለ ልብስ የት አለ? እንደ ሰውዬ ጋር ነበረው የመጣ ጠዋት አንድ ላይ እኮ ልብስ የለም። የታል ሰውየው ራሱ ነበ ነበ ልብስ ነበ አሁን ነበ ልብስ አሁን ልብስ ለብሶ ነው የመጣው። አዎ፣ አልብሼ ነበር የመጣሁት። አንተ ነህ ያለበስከው? አዎ፣ እዛ ጋ አብረን ቆመን ነበረ። ቤት በኩል ወደዚህ እንደመጣ አላገኘሁትም። ልብሱ ነው እንደ ጣሉ። እያለቀሰ ነው እንደሚያለብሰው እ ምን ነው ለምን ታለቅሽ እንደዚህ እራቁቱን እኮ ነው ምንም የለም ምንም የለም እንደ ጣልኩሽ እኮ አታውቂም እዛ ቁጭ ብዬሽ ነበረ ጠዋት ስመጣ ቁጭ ብዬሽ ነበረ አብረን ቆመን ነበር እዛ ጋር አዎ እንዲህ ነው አሳብደው ነው በቃ ስራችን እኮ እንደዚህ ነው የማሳበድን ስራ ለመስራት የተጠቀመበት የመንፈሱ አንደኛው መንገድ ነው በልበስ አሁን የመጣልህ ልብስ ስገድ ጸልይ እንጂ ምን ትሰራ ነበረ ቲማቲምና ሽንኩርት ኮንትራት ቲማቲምና ሽንኩርት እዛ ደህና እየሰራው ነው። ምን ያህል ገንዘብ ታገኝ ነበር? ባለፈው ሀያ አምስት ሺህ ብር አገኘው ብ በአንድ አመት ውስጥ አሁን የት እንደ ገባ አላውቅም። ብሩ የት እንደ ገባ አሁን ሁለት ሺህ አምስት ላይ ሁለት ሺህ ስድስት ላይ ማለቂያው ላይ ሰላሳ አምስት ሺህ ብር አገኘው። በቃ ጠፋ ጠፋ። በቃ እና ጓደኞች አሁን ሄዱ፣ ትልቅ ደረጃ ደርሰዋል። ሱዳን ደቡብ አፍሪካን እንሄዳለን ብለን ነበር። አበን የጀመር ነው እነሱ አሁን ሄደዋል። አንተ ብሩም የለም ምንም የለም። አዎ በቃ አሁን፣ ከዛ ደግሞ ተነስቼ አሁን የቀን ሰም እየጀመርኩ ነው እሰራለሁ። የውራቁቱን እኮ ነው የቡላ አታይም ነበረ፣ ነበረ። በቃ በል ልበስ ሸሚዝ ልበስ። ይው ይው ል አይታይም። ስኳሩ አይኔን እንትን ይለዋል። በል ልበስ ልብስህን መሬት ላይ ስኳርም አለብህ። የኔ አይደለም የቱ ልብሱ ያንተ አይደለም ተው፣ ይሄኛው ውሬው ነገር ነው። በልበስ ግን የለማ ያንተን እኮ የለም ይጠለዋል፣ ወደዚህ ነው። ሄድ እዛ ወደ ሌላ ቦታ ልብሰውና ነው ብዙ ልብስ አግኝተሃል። ቀስ በል፣ ነው ወይ ጉ እንደዚህ ነው። እሺ ማዊ ወጣ። እሺ እንካ ፎጣም ው ማዊ ሰጥተውሃል። የት እንካ እንካ፣ ይህንንትን በልና ሱሪ ስጡት። አሁን የቀረው ሱሪ ነው። እንግዲህ ሀያ አምስት ሺ